ሰላም ጤና ይስጥልኝ። እንደምን አላችሁ ውድ ተመልካቾቻችን። ከአማራ ሚዲያ ኮርፖሬሽን የዕለተ ማክሰኞ እኩለ ቀን ዜና መጽሔታችን ስድስት ሰዓት ሆኖ አሁን ተጀምሯል። ዋና ዋና ርዕሰ ጉዳዮችን በማስታወቅ እንጀምራለን። ህዝብን ተጠቃሚ የሚያደርጉ የመሰረተ ልማት ግንባታዎች ህብረተሰቡን ባሳተፈ መልኩ እየተከናወኑ መሆኑን የላይጋይንት ወረዳ እና የነፋስ መውጫ ከተማ አስተዳደሮች ገለጹ። ዲጅታል መታወቂያ ከሀገር አልፎ እንደ አህጉር አንድ የኢኮኖሚ ማህበረሰብ ለመፍጠር የተያዘውን ግብ ለማሳካት አይነተኛ መንገድ መሆኑን የብሔራዊ መታወቂያ ፕሮግራም አስተባባሪ አቶ ዮዳሄ አርአያ ስላሴ ተናገሩ። ከውጪ ቢልጌትስ በአፍሪካ አህጉር ድጋፋቸውን አጠናክረው እንደሚገፉበት አሳውቀዋል። በውጭ ዘገባችን የምንመለከተው ጉዳይ ነው። በዜና መጽሔታችን በሚኖረን ቆይታ የቢዝነስ ስፖርታዊ ጉዳዮች፣ እንዲሁም ደግሞ የአጀንዳ ዘገባዎችንም ጨምረን ወደ እናንተ እናደርሳለን። በዛሬው የአጀንዳ ዘገባችን ትኩረት ያደረግንበት ጉዳይ ደግሞ የፋይዳ ዲጂታል መታወቂያ ምንነት እንዲሁም ደግሞ ጠቀሜታን የተመለከተውን ጉዳይ ይሆናል። ይህን ጉዳይ በተመለከተ ደግሞ ዘጋቢያችን ዘመን ይርጋ ወደ በኋላ ላይ ከዚሁ ከስቱዲዮ ማብራሪያ የሚያደርሰን ነው የሚሆነው። ዜናዎችን ወደ እናንተ እያደረስን እኔ ቤተልሄም ገበየው እንዲሁም ደግሞ በምልክት ቋንቋ ፍቅርተ ዘገየ ጋር አብረናችን ቆያለን። አብራችን ቆዩ። ሕዝብን ተጠቃሚ የሚያደርጉ የመሰረተ ልማት ግንባታዎች ህብረተሰቡን በአሳተፈ መልኩ እየተከናወኑ መሆኑን የላይጋይንት ወረዳና የንፋስ መውጫ ከተማ አስተዳደሮች ገለጹ። በብልጽግና ፓርቲ የአማራ ክልል ጽህፈት ቤት ኃላፊ አቶ ይርጋ ሲሳይን ጨምሮ የመንግስት የስራ ኃላፊዎች በላይጋይንት ወረዳና በንፋስ መውጫ ከተማ የልማት ስራዎችን ተዘዋውሮ ተመልክተዋል። አብዮት ከፍአለ ከፍተኛ የስራ ኃላፊዎቹ በንፋስ መውጫ ከተማና በላይ ጋይንት ወረዳ አስተዳደር እየተገነቡ ያሉ የትምህርት ቤት የጤና ተቋማት ማስፋፊያ ግንባታ እንዲሁም የደብረ ታቦር ዩኒቨርሲቲ ገብር የግብርና ሳይንስ ኮሌጅ የግንባታ ሂደትና ሌሎች የልማት ስራዎችን ተዘዋውሮ ተመልክተዋል። የንፋስ መውጫ ከተማ አስተዳደር ተቀዳሚ ምክትል ከንቲባ ደጀናከለም የልማት ስራዎች በሰላም ጦት ወቅትም ቢሆን ሳይቋረጡ መቀጠላቸውን አብራርተዋል። ብዙ በከተማ ክልሉ ውስጥ እየተሰሩ ያሉ መሰረተ ልማቶች አሉ የመንገድ የዲች የትምህርት ቤት ግንባታ የጤና ጣቢያ ግንባታ የቤተ መጻሕፍት ግንባታዎች ሁሉ አሉ እነሱን ጭምር ነው እየጎበኘን ያለ ነው ይሄ ልማት ሲሰራ ያው እንግዲህ እንደሚታወቀው ከዚህ በፊት በክልላችንና በሀገራችን የገጠሙን የሰላም መደፍረስ የሰላም ችግሮች ነበሩ እነሱን ጭምር ከማህበረሰቡ ጋር በመሆን ልማቶቹንም እያፋጠን እየሰራን ያለንበት ሁኔታ ነው ያለው ማህበረሰቡም በዚህ ከፍተኛ የሆነ አስተዋጽኦ እያደረገ ያለበት ሁኔታ ነው ያለው ከሰላሙ ጋር ተያይዞም ቢሆን ለሰላም ማስከበሩ ሰፊ ድርሻውን ወስዶ ህብረተሰቡን በተለያየ መንገድ በሰራ ናቸው። የህዝብ ግንኙነት ስራዎች ጭምር ብዙ ስራ እየሰራን ያለንበት ሁኔታ ነው ያለውና እንደ ንፋስ መውጫ በመንግስት በኩልም ቢሆን በማህበረሰቡ በኩል አሁን እየተሰሩ ያሉት መሰረተ ልማቶች ሰፊ የሆኑ ችግር ያልበገራቸውና በችግር ውስጥ ሁነንም ቢሆን ሰፊ የመልካም አስተዳደርና የልማት ስራዎች እየሰራን ያለንበት ሁኔታ ነው ያለው። የላይ ጋይንት ወረዳ ዋና አስተዳዳሪ አቶ ግርማ የስማውን በበኩላቸው የነፋስ መውጫ ከተማና የላይ ጋይንት ወረዳ አስተዳደሮች በቅንጅት የሰላምና ልማት ተግባራትን ህዝቡን አሳትፈው እየሰሩ መሆኑን ገልጸዋል። የገጠሩ ወረዳ አስተዳደር የትምህርት፣ የጤናን ተቋማት ይመራል። በዚህ ደረጃ ያው መናገሻችን ነፋስ መውጫ ከተማ እንደመሆኑ መጠን የላይጋይንት ና የነፋስ መውጫ ከተማ አስተዳደር በጋራ ተቀናጅተን የጎበኘናቸውን የልማት ስራዎች በዛ ደረጃ በቅንጅት የሰራንበት የመራንበት ሁኔታ ነው የተፈጠረው ስለዚህ በአንድ በኩል የሰላም ስራ እየሰራን በሌላ በኩል ደግሞ እነዚህ ልማት ስራዎች በእጅጉ ከዚህ ቀደም ያልታዩ ነገር ግን ደግሞ ተነባቢ በሆነ መንገድ ያው ትብብር፣ መተባበር አንድነትን አምጥቶ ለዚህ ውጤት አብቅቷቸዋልእና ና በዚህም እኛም የምንረካባቸው በዚህ ደረጃ ህዝባችንም ተጠቃሚ ለማድረግ የጣርንባቸው የልማት ፕሮጀክቶች ነው ያያቸዋቸው። የንፋስ መውጫ ከተማና የላይ ጋይንት ወረዳ ህዝብ ለልማት ተግባራት ውጤታማነት ለሚያደርገው ድጋፍና ሰላሙን በማስጠበቅ እያበረከተ ላለው አስተዋጽኦም የስራ ኃላፊዎቹ ምስጋና አቅርበዋል። ከተማዋ ለኢንቨስትመንት ምቹ በመሆኗ ባለሀብቶች በተለያዩ ዘርፎች ተሳትፎ እንዲያደርጉም ጥሪ አቅርበዋል። አሁን እየተሰሩ ባሉት አጠቃላይ መሰረተ ልማቶችና በከተማው ደረጃ የሚሰሩት በጣም እጅግ ደስተኛ በመሆን እየደገፈ ያለበት ሁኔታ ነው ያለው እንግዲህ ሌሎች በዚህ በአካባቢ ያሉም ሌላ አካባቢ ያሉ ባለሀብቶችና ተወላጆች ወይም እዚህ አካባቢ ማልማት የሚፈልጉ ባለሀብቶች ካሉ ንፋስ ሞጫ ከተማ ውስጥ በተሻለ መንገድ ለኢንቨስትመንት የሚሆን ምቹ የሆኑ ቦታዎች አሉን። አካባቢው ለልማት ምቹ ነው። በሰላሙም ከሌሎቹ አካባቢዎች ባልተናነሰ መንገድ የተሻለ ስለሆነ ወደዚህ አካባቢ መጠው አልምተው አካባቢውን ማህበረሰብ እንዲጠቅሙ እና እንዲያበረታቱ ጥሪ ያስተላልፋለሁ። የተጀመሩ የመሰረተ ልማት ግንባታዎች ለበርካታ ዜጎች የስራ ዕድል መፍጠር እንዳስቻሉም የስራ ኃላፊዎቹ ገልጸዋል። የትምህርት ተቋማት የመማር ማስተማር ስራውን ከማስቀጠል ባለፈም የፈጠራ ስራዎችን በመጨመር ለሳይንስና ቴክኖሎጂ ፈጠራ ብቁ የሆኑ ተማሪዎችን በማፍራት ረገድ ሚናቸውን እንዲወጡ በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ዘርፍ አስተባባሪና የትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ ያሳሰቡ የአማራ ክልል ትምህርት ቢሮ አራተኛውን የተማሪዎችና የመምህራን የሳይንስና ቴክኖሎጂ አውደ ርዕይ አካሂዷል። አዲሱ ተስፋዬ ተከታትሎታል። የአማራ ክልል ትምህርት ቢሮ በሳይንስና ቴክኖሎጂ ልዩ የፈጠራ ችሎታ ላላቸው ወጣት ተማሪዎችና መምህራን የእውቅና ሽልማት አበርክቷል። ትምህርት ቢሮው ለሶስት ተከታታይ ቀናት ባካሄደው የሳይንስና ቴክኖሎጂ አውደሪ ወጣት ስራ ፈጣሪ ተማሪዎች በተለያዩ የስራ ዘርፎች የፈጠራ ስራቸውን አቅርበው ለሽልማት በቅተዋል። በተሸላሚ ተማሪዎች መካከል ዮርዳኖስ ፈቃዴ ይገኝበታል። ተማሪ ዮርዳኖስ ፈቃዴ በአራተኛው የሳይንስና ቴክኖሎጂ የስራ ፈጠራ አውደሪ የወንጀል መከላከያ መሳሪያ በመስራት በአገር ደረጃ የሚከሰቱ የወንጀል ድርጅቶችን ለመከላከል የሚያስችል መሆኑን ተናግረዋል። እኔ የሰራሁት የፈጠራ ስራ ስሙ ሲፍ ኮንትሮል ሳይረን ዊዝ ኤሌክትሪክ ሾኪንግ ይባላል። ይህም ማለት የሌባ መቆጣጠሪያ ሳይረን ከኤሌክትሪክ ሾኪንግ ጋር ነው። ይህም ማለት የተለያዩ ሳይረኑ አላርምና ላይት የመሳሰሉ ፐርፖዞችን ኮንሲስት ያደርጋል ወይም ደግሞ ይይዛል። እነዚያ ፐርፖዞች Uh, on the ground ወይም ደግሞ ከመሬቱ ላይ ተዘርግተዋል ማለት ነው። እነዚህን ሲስተሞች በተለያየ መንገድ በኤሌክትሪክ ዋይር አማካኝነት ማያዝ ይያለው። ከዚያም በኦኖፎቹ አማካኝነት ዌት ኮዲንግ አድርገንለታል። ኦን ኦኖፍ የሚቀበለው የራስ የሆነ ዌት አለው። ከዚያም የሆነ ማህበረሰብ ወይም ደግሞ አክቲቭ ወይም ደግሞ የሆነ ሌባ ወይም ደግሞ አንድ ፐርሰን የሆነ ብሎኬጅ የሆነ ታይም ይኖራል ወይም ደግሞ የተገደበ ሰዓት ይኖራል። ላይክ ከጠዋት አንድ ሰዓት ከ12 ሰዓት ሌባ ይመጣብኝም ካል ይሄን ይሄንን ኦፍ እናደርገዋለን እንደይሰራ በቀጣይም ሀገርንና ማህበረሰብን ሊጠቅሙ የሚችሉ የፈጠራ ስራዎችን በመስራት በሀገርም ብሎም በዓለም ደረጃም ተወዳዳሪ ለመሆን ትልቅ ህልም እንዲኖረው እየደገፉት እንደሚገኙ ወላጅ አባቱ አቶ ፍቃዴ ሞላ ተናግረዋል። ይህንን ስራ ሲፈጥርና ይህን ሲሰራ ብዙም እገዛ አላደረግኩለትም ነበር። ምክንያቱም በአካዳሚክ ሳብጀክት ከፍተኛ ውጤት እንዲያመጣ ነው የምፈልገው። ሰሞኑንም በተሰጠው የክልል አቀፍ የሞዴል ፈተና አምስቱንም ትምህርቶች መቶ መቶ በማምጣት አምስቱንም አምስት መቶ በማምጣት ጥሩ እንትን ያለው ልጅ ነው እና በዛው እንትን እንዲል ነው። ትልቅ ወንድሙም እንደዚሁ ጎበዝ ተማሪ ነው እና እናቱም ሆነች በእኔ ጎን በቻል ነው እንንከባከባለን። እሱም ደግሞ የሚያሳፍር ልጅ የለም። በስራው ታትሮና አንብቦ ለውጤት የበቃ ልጅ ነው። የትምህርት ዘርፉን ለመደገፍና የተማሪዎችን የእውቀት ደረጃ ከፍ ለማድረግ የተማሪዎች የቀጥታ ትምህርት መራግብርን ለማከናወን የሚያግዝ ድረገጽ ያበለጸጉት ተማሪ ሳምራዊትና ጓደኞቿ በትምህርት ዘርፉ ትልቅ ምርታ ለማስመዝገብ ህልም እንዳላቸው ትገልጻለች። ፊቸር ፎከስ የተባለ ዌብሳይት ዲቨሎፕ አድርገናል። በዚህም ዌብሳይት ዲቨሎፕ አድረግ ነው በአማራ ክልል በተደረገው የሳይንስና ቴክኖሎጂ ውድድር ላይ የአንደኛ ደረጃ በመውጣት አሸናፊ ሆነናል። ይህ ዌብሳይት አሁን የቤዝድ አድርገን የተነሳ ነው። የአስራ አንደኛ ክፍል ተማሪዎች አሁን ላይ በሶሻልና ናቹራልን ትምህርታቸውን በቀላሉ መረዳት እንዲችሉ በተለያዩ አትራክቲቭ የሆኑ ነገሮችን ተጠቅመን የሰራ ነው ነው በሽልማት መርሃ ግብሩ ላይ የተገኙት በምክትል ርዕሰ መስተዳደር ማዕረግ የማህበራዊ ዘርፍ አስተባባሪና የትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ የፈጠራ ስራዎችን ለውጤት ለማድረስ በእያንዳንዳችን የሚመነጩ የፈጠራ ሀሳቦችን ወደ ለውጥ በመቀየር ረገድ ትኩረት ማድረግ እንደሚገባም አሳስበዋል። ክሬዚ አይዲያስ ክሬዚ አይዲያ ማለት ሰዎች ብዙ ትኩረት ማይሰጧቸው ብልህና ብሩህ አእምሮ ያላቸው ብቻ የሚያስተውሏቸው ሀሳቦች ናቸው። ክሬዚ አይዲያስ ማለት ከዚያ ተነስተው ዓለምን የቀየሩ እንዳሉ ሁላችሁም ታውቃላችሁ ማለት ነው። ስለዚህ እነዚህ ዓይነት ሀሳቦችን በማመንጨት ውጤትን፣ ጥራትን፣ ፍጥነትን በመጨመር የሚያስችል አሰራር ማመንጨት ነው ፈጠራ ማለት። የአማራ ክልል ኢኖቬሽንና ቴክኖሎጂ ቢሮ ኃላፊ አቶ አቤል ፈለቀም በተማሪዎችና መምህራን ጥረት የሚሰሩ የፈጠራ ስራዎች ወደ ተግባር እንዲለወጡና የማህበረሰቡን ችግር እንዲፈቱ ለማድረግ የበኩላቸው ሚና እንደሚወጡም ተናግረዋል። ከዛሬ መድረክ ተሳታፊዎች ጀምረን በምንሰራቸው ስራዎች ከጎናችሁ መሆናችሁንና ለዚህ ተማሪዎቻችን፣ መምህራኖቻችን፣ አጠቃላይ የትምህርት ቢሮ ወደታች ያለው መዋቅር ከጎናችሁ እንደሆነንና የኢኖቬሽንና ቴክኖሎጂ ቢሮ እንደ ቢሮ በተሳለጠና በተናበበ ትብብር እንደምንሰራ በዚሁ ለማብሰር ነው። አመሰግናለሁ። በጎንደር ከተማ በተመለከቱት የልማት እንቅስቃሴ መደሰታቸውን የሀገር ውስጥ ጎብኚዎች ተናገሩ። በከተማዋ የነዋሪው እንግዳ ተቀባይነትና ሰላማዊ እንቅስቃሴ ቆይታቸውን ያማረ እንዳደረገላቸውም ጎብኚዎቹ ተናግረዋል። አክሊሉም ተስኖ ተጨማሪ ያለው በኢትዮጵያ የዘመናዊ የከተሞች ታሪክ ስሟ ቀድሞ የሚነሳው ጎንደር ከተማ እሷነቷን በሚመጥን መልኩ የተለያዩ የልማት ስራዎች እየተከናወኑ ይገኛል። ለአብነትም የፋሲል አብያተ መንግስታት ቅርሶች እድሳትን ጨምሮ የመጀመሪያው ዙር የኮሪደር ልማት ግንባታ የከተማው ነዋሪዎችንና ጎብኚዎቿን ቀልቤ ሳብ ሆኗል። ስሜ ሙላቱ ይሉ ይባላል። የመጣሁት ከማዕከላዊ ኢትዮጵያ ክልል ከአላባ ዞን ነው። ኮሪደሩ ይበልጥ አሳምሯታል። ጎንደርን ፊት ስንሰማ ከነበረው የባሰ ሞር አሳምሯታል ኮሪደር ልማቱ መላኩ ሰገድ ይባላል የመጣው ከደቡብ ክልል ከአላባ ዞን አቀባበላችሁ ደስ የሚል ነበር ያለው ገጽታ የጎንደር ገጽታ በጣም ደስ ይላል አየሩ ሁሉ ነገሩ ደስ ይላል ብቻ ኢትዮጵያን እያየንባት ነው በዚህ በኮሪደር ልማቱ ራሱ ደስ የሚል ሁኔታዎችን እያየ ነው ያለው ነገር በጣም ነው ደስ የሚለው ዞማ ሙልጌታ ከአዲስ አበባ ፋሲለደስ አየው ፒያሳ ደስ ይላል ለውጥ አለ። ተቀይሯል። ፒያሳ አካባቢ ይሄ ያኛው ሳይድ እንዳለ ሙሉ ተቀይሯል። በጣም ደስ ነው የሚል በአምስት አመት ብዙ ለውጥ አይቻለሁ። በጣም ነው የሚያምረው። በዚህ ቀጠሉበት። ሚዲያ ላይ የሚሰራጨው ወሬና ፌስቡክ ላይ የሚሰራጨው ወሬና ሆንን ያገኘ ነው አና አይደለም እስቲል እስካሁን ድረስ እንደ ቤታችን ነው ስንንቀሳቀስ የነበረው። ለዛ ትልቅ አክብሮት አለኝ። በኮሪደር ልማት ያጌጠችው ጎንደር ከተማ የበርካታ ጎብኚዎችን ቀልብ ስባለች። ከተለያዩ የሀገሪቱ ክፍሎች የመጡና ሀሳባቸውን የሰጡን የህብረተሰብ ክፍሎች እንዳሉንም በከተማዋ ሰላምና ፀጥታ የሰፈነበት እንግዳ አቀባበል የተሞላበት ሆኖ አግኝተነዋል ብለዋል። ሰው ፍጹም መልካም ነው። ደስተኛ ሆኖ ነው እያስተናገደን ያለ ነው። እንደ ቤታችን ነው ያየ ነው ያለነው። ምንም የተረበሽ ነው ነገር የለም። የተባለውና ሆነን የተገኘውነው ነገር አይገናኝም። ደሴ እስከ ወልዲያ ሆልዲያ ጋሸና፣ ከጋሸና ላሊባላ ሄደን ፍጹም እኛ የማንጠብቀውን አይነት አቀባበል ነው ያደረጉልን። እንደ ቤታችን ነው ስንራመድ የገኛችሁን ደስተኛ ሆነን ሁሉንም ነገር አይተናል። ያለው ነገር እንደሚወራው አይደለም። ነፃ ነው። ጎንደር ተለውጣለች። ደስ የሚል አቀባበል ህብረተሰቡ እንዴት እንደሚቀበል በቃ ያለው ነገር ሁሉ ነገር ደስ ይላል። በጣም ተመችቶን ነው እናመሰግናለን። ጎንደር ህዝቡ 18 ይጃለሁ 16 ይጃለሁ ማራኪ አካባቢ እስከ አዋዞው ያለው ነገር በጣም ነው የሚያምረው። እስከ ኤሪፖርት ያለው በጣም አሪፍ ነው። በዚህ ቀጥሉበት። የጎንደር ከተማ የኮሪደር ልማት ለበርካቶች የስራ እድል ፈጥሯል። የተቀዛቀዘውን የቱሪዝም ኢንዱስትሪ እንዲያንሰራራ በማድረግ ረገድም ሚናው የጎላ ነው። በከተማዋ ሁለተኛው ዙር የኮሪደር ልማት በመንግስትና በህዝቡ የተቀናጀ ርብርብ የተከናወነ ስለመሆኑም ተመልክተናል። ዜና መጽሔታችን የቀጠለ ነው። ውድ ተመልካቾቻችን፣ በአጀንዳነት ወደምንመለከተው ጉዳያችን አልፋለን። የዲጂታል መታወቂያ ስርዓት ከኢትዮጵያ ባሻገር በአህጉር ደረጃ በ2030 የዲጂታል ፋይናንስ ስርዓትን እውን ለማድረግ ያስችላሉ ከተባሉ መንገዶች አንዱ ነው። ስርዓቱ አገልግሎቱን በማሳለጥና በዜጎች ዘንድ መተማመንን በመፍጠር ኢኮኖሚን ለማሳደግ የሚያስችል መሆኑ ታምኖበት ወደ ተግባር ተገብቷል። በዚህ ጉዳይ ላይ ተጨማሪ ማብራሪያ ሊሰጠን ደግሞ ዘጋቢያችን ዘመኑ ይርጋ ስቱዲዮ ተገኝቷል። ዘመኑ እንደምን ዋልክ? እንደምን ወላሻል ቤት ሰላም ነኝ። እንግዲህ የዲጂታል መታወቂያ ስርዓት እንደ ክልል ወይም ደግሞ እንደ ሀገር አተገባበሩ ምን ይመስላል? እስኪ ያለውን መረጃዎች አጋራል። መልካም አተገባበሩን ከመመልከታችን በፊት የዲጂታል መታወቂያ ስርዓት በአጠቃላይ ያለው ዳራ ምን ይመስላል የሚለው ነገር በተወሰነ መንገድ እናነሳለን። ቀደም ብለሽ አንቺ በመግቢያሽ ላይ እንዳነሳሽውም ዲጂታል መታወቂያ ስርዓት እንግዲህ በ2030 በአፍሪካ ወጥ የሆነ የፋይናንስ ስርዓት ለመፍጠር ወይም ዲጂታላይዜሽንን ኦል ለማድረግ ከተያዙ ግቦች አንዱ የዲጂታል መታወቂያ ወይም ፋይዳ ብለን በኛ አጠራር የምንጠራው ስርዓት እንደሆነ ይታወቃል። እንግዲህ የዲጂታል ወይም ፋይዳ መታወቂያ ስርዓት እንደ ሀገር በቅርብ ጊዜ መተግበር የጀመረ ስርዓት ወይም ፕሮግራም መርሃ ግብር እንደሆነ ይገለጻል። ቀደም ብዬ እንዳነሳውት እንግዲህ በሀያ ሰላሳ አፍሪካ ዲጂታላይዜሽንን ኦን አደርግበታለሁ ካለችው እንደ አህጉር ከያዘችው ግብ አንዱ የዲጂታል መታወቂያ ስርዓት አንዱ ነው። በአጠቃላይ ይህ የዲጂታል ፋይናንስ ስርዓትን እውን ለማድረግ ደግሞ ዲጂታል መሰረተ ልማት መገንባት ላይ ትኩረት ያደረገ መርሃ ግብር እንደሆነ ነው የሚገለጸው። በአጠቃላይ ዋና ጉዳዩ እንግዲህ የቀልጣፋ አገልግሎት ስርዓትን ማሻሻል ነው በዜጎች ዘንድ ያለውን በየትኛውም አቅጣጫ ያሉ ዜጎችን የአገልግሎት አሰጣጣቸውን ቀልጣፋ ለማድረግ እና የሚፈልጉትን አገልግሎት መብታቸው ሳይነፈግ መብታቸውን ሳይገደብ በተገቢ መንገድ አገልግሎትን ማግኘት ትኩረት አድርጎ መነሻ ያደረገ ስርዓት እንደሆነ ነው የሚገለጸው። እንግዲህ በርካታ ጥቅሞች አሉት። ዋናው ቀደም ብዬ እንዳነሳሁት ከዚህ ከአገልግሎት አሰጣጥ ጋር ያለው ጥቅም ነው። ዜጎች በአካል ሳይገኙ የትኛውንም አገልግሎት ባሉበት ቦታ ሆነው ቴክኖሎጂን ተጠቅመው በተለይ ደግሞ በቀላሉ አሁን ስማርት ስልክ ብዙዎቻችን ይዘናል። የተማረ ፊደል የቆጠረ በየቤቱ ስማርት ስልክ አለው፣ ና ስማርት ስልክ ቤቱ ይዞ የትኛውንም የአገልግሎት ሁኔታን በቦታው ማግኘት የሚችልበትን ስርዓት ውን የሚያደርግ አካሄድ እንደሆነ መርሃ ግብር እንደሆነ ይገለጻል። በተለይ አሁን ለምሳሌ መንጃ ፈቃድ አወጥን መንጃ ፈቃዳችን ማሳደስ ብንፈልግ አዲስ መንጃ ፈቃድ ማውጣት ብንፈልግ ገንዘብ ዝውውር መፈጸም ብንችል፣ አሁን በቀላሉ በቤታችን ሆነን በስልካችን ገንዘብ ትራንስፈር እያደረግን ነው አይደል? የዲጂታል መታወቂያም አንዱ ከእንዲህ አይነት የመንግስት አገልግሎቶችን ባለንበት ቦታ ሆነው ሆነን በቀላሉ እንድናገኝ የሚያስችል ስርዓት ነው። ከዛ ባሻገር ትልቁ ጉዳይ ደግሞ ከዚህ ከደህንነት ጋር በተያያዘ ትልቅ ፋይዳ አለው። የበርካታ ዜጎች የተለያየ መታወቂያ በተለያየ ስም ከተለያየ ቦታ ሲያወጡ እንመለከታለን። አሁን ተንቀሳቅሰን ስንመለከት በየኬላው መታወቂያ ስንጠይቅ አንድ ሰው ስድስት ሰባት መታወቂያ ይዞ እንመለከታለን። ይህ የተጨበረበረ ማንነትን በማስቀረት ዜጎች ወጥ በሆነ መንገድ አንድ መታወቂያ እንዲኖራቸው ያስችላል። ይህም አንድ ሰው አንድ ስም ብቻ ነው ያለው ይታወቃል። በዚህ አለው ስም አማካኝነት ከአንድ ቦታ ሀገራዊ የሆነ አንድ ወጥ የሆነ መታወቂያ እንዲኖርና ወንጀልን ለማስቀረትም አይነተኛ ፋይዳ እንዳለው ነው የሚገለጸው። ከዛ ውጭ ኢኮኖሚያዊ ፋይዳ አለው። ያው ዲጂታላይዜሽን ስንል እንግዲህ ከሀገር እድገት ጋር ከኢኮኖሚ እድገት ጋር የሚያያዝ ነው። በዋናነት እንግዲህ ከፋይናንስ ስርዓቱ ጋር በተያያዘ በተለይ ዜጎች ከዚህ በፊት በተለያየ ስም በተለያየ ባንክ በተለያየ ፋይናንስ ተቋም የማጭበርበር ድርጊቶችን ሲፈጽሙ እናያለን እና በተለይ ከፋይናንስ ምዝበራ ጋር በተያያዘ የዲጂታል መታወቂያ ለመኖር አንዱ ጉዳት አንዱ ምክንያት እንደሆነ ይነሳ ነበረ ከዚህ በፊት እንደ ሀገር ይህንም በማስቀረት እንግዲህ ኢኮኖሚው ላይ ቫሊዩ አድ ያደርጋል ተብሎ ነው የሚታሰበው። በዋናነት ሰባት ፐርሰንት ጂዲፒን እንደ ሀገር ያስገኛል ኢኮኖሚውን ይጨምራል ተብሎም ነው እንግዲህ ታምኖበት ወደ ተግባር የተገባው። አንድ ወጥ የሆነ የመረጃ ስርዓት እንዲኖር ማድረግም እንግዲህ ዋናው ጥቅሙ ነው። የሀገራት ተሞክሮን እናነሳለን። አንድ መቶ ዘጠና ሶስት የተባበሩት መንግስታት ድርጅት አባል ሀገራት ሉዓላዊ ሀገራት አሉ። ከእነዚህ ውስጥ አንድ መቶ አርባ አምስቱ የዲጂታል መታወቂያ ስርዓትን ተጠቃሚ ያደርጋሉ። አርባ ሰባቱ ደግሞ የዲጂታል መታወቂያ ስርዓትን ተግባራዊ አያደርጉም ተብለው በመረጃ ይፋ የተደረጉ ናቸው። ከ47ቱ ሀገራት ኢትዮጵያ ላለፉት ዓመታት እንግዲህ ዲጂታል መታወቂያን ኦን ባለማድረግ ወይንም ባለመጠቀም ተጠቃሽ ሀገር ነበረች። አሁን ግን ይህንን ቀርፋ ወደ ዲጂታል መታወቂያ ስርዓት ገብታለች። በዚህ መሰረት እንግዲህ እነዚህ ዝርዝር ላይ ያሉ እነ አሜሪካ እነ ዴንማርክ እነ ስዊዘርላንድ እነ ሲንጋፖር በዋናነት ተጠቃሽ ናቸው። በጣም በርካታ ቀደም ብዬ እንዳነሳሁት ከ193 የተባበሩት መንግስታት አባል ሀገራት መካከል 147ቱ የዚህ የዲጂታል ስርዓት ተጠቃሚ ናቸው። የዲጂታል መታወቂያ ስርዓት ከጎረቤት ሀገራት እነ ኬንያንና እነ ጅቡቲን ማንሳት እንችላለን። ቀደም ብለው የዲጂታል መታወቂያ ስርዓትን እውን ያደረጉ ሀገራት እንደሆኑ ማንሳት እንችላለን። ከዛ ባሻገር እንግዲህ የሀገራችን ተሞክሮ እናያለን። በሀገራችን የመታወቂያ አሰጣጥ ታሪካዊ ዳራውን ስንመለከት ከጣሊያን ወረራ ሁለተኛው የጣሊያን ወረራ በኋላ በ1934 ዓ.ም በተለያዩ የገጠርና የቀበሌ ከተማዎች መለያ መታወቂያ መስጠት እንደተጀመረ ያነሳል። ይሄ ግን ወጥ የሆነ ችግር ያለበት ማንነትን በእጅጉ ማይገልጽ ወጥነት የጎደለው መታወቂያ እንደነበር ይነሳል። አሁንም ድረስ እንደምናውቀው የተማሪዎች እንግዲህ እንደ መታወቂያ ይጠቀማሉ፣ የተማሪነት መለያቸውን። ከዛ ባሻገር የመንጃ ፈቃድን እንደ መታወቂያ መጠቀም አለ፣ የመንግስት መስሪያ ቤትን እንደ መታወቂያ መጠቀም አለ። ይሄ ችግር እንዳለበት ነው የሚነሳው። ስለዚህ ዲጂታል መታወቂያ ስርዓት ይሄንን በመተካት እንደ ሀገር ወጥ የሆነ የመታወቂያ ስርዓት እንዲኖረን ያደርጋል። በሀገራችን 66 ሺህ ሰዎች አሁን በየቀኑ የዲጂታል መታወቂያ ስርዓት እየተመዘገበ ነው። በዚህ በጀት ዓመት ደግሞ እንግዲህ 90 ሚሊዮን ዜጎችን እንደ ሀገር የዲጂታል መታወቂያ ባለቤት ማድረግ ታቅዶ እየተሰራ ነው። በእስካሁኑ እንቅስቃሴ ወደ 16 ሚሊዮን አሁን 15 ሚሊየን ተሻግሯል። ቀደም ብዬ ያዘጋጀሁት መረጃ ወደ 15 ሚሊየን የሚለው ግን ወደ 16 ሚሊየን የሚጠጋ ዜጋ እንደ ሀገር የዲጂታል መታወቂያ ባለቤት እየሆነ ይገኛል። ይህንን ጉዳይ እንደ ክልላችን እንመለከታለን። በክልላችንም በዚህ በጀት ዓመት እንግዲህ 18 ሚሊዮን ዜጎችን የዲጂታል መታወቂያ ተጠቃሚ ለማድረግ ነው እየተከናወነ የሚገኘው። በስካሁኑ እንቅስቃሴ ያው ክልሉ ያለበት ወቅታዊ ሁኔታ ይታወቃል እና ሌሎች ተግዳሮቶችን መነሻ በማድረግ እስካሁን ድረስ 1.2 ሚሊዮን ብቻ ዜጎች ናቸው እንደ አማራ ክልል የዲጂታል መታወቂያ ባለቤት የሆኑት። አሁን ስራው በዘመቻ እየተከናወነ ይገኛል። በመንግስት መስሪያ ቤት በተለያዩ ተቋማት ከቀበሌ ጀምሮ እስከ ክልል ባሉ የመንግስት የአገልግሎት መስጫ እርከኖች የዲጂታል መታወቂያ ዜጎች ባለቤት እንዲሆኑና ይህንን አንድ ወጥ የሆነ የዜጋ መለያ ኮድ እንዲያገኙ እየተደረገ ይገኛል ማለት ነው። በአጠቃላይ ጠቅለል ሲል የዲጂታል መታወቂያን የተመለከተው መረጃ ይህንን ይመስላል ቤቲ ዘመኑ ላደረስከ መረጃ እናመሰግናለን። መልካም ጊዜ ሆንልን። ይህንኑ ጉዳይ ይዘን እንቀጥላለን። ወደ ተመልካቾቻችን ፋይዳ ዲጂታል መታወቂያ ከቀበሌና ከመስሪያ ቤት መታወቂያዎች እንዲሁም ከፓስፖርት የሚለይባቸው መሰረታዊ ጉዳዮች እንዳሉት የብሔራዊ መታወቂያ ፕሮጀክት ጽሕፈት ቤት የስትራቴጂክ ጉዳዮች አማካሪ አቶ ኦላና አበበ ገልጸዋል። የፋይዳ ብሔራዊ ዲጂታል መታወቂያ ፕሮግራም ምንነትንም አብራርተዋል። ሰለሞን ዘመኑ እንደሚከተሉ ያቀርበዋል። በኢትዮጵያ የብሔራዊ ፋይዳ ዲጂታል መታወቂያ ፕሮግራም ከፍተኛ አማካሪ አቶ ኦላና አበበ በስልክ በሰጡን ማብራሪያ የዲጂታል ኢኮኖሚውን በዘመናዊ መልኩ ለማስተዳደር እንዲቻል በማስፈለጉ የፋይዳ ዲጂታል መታወቂያ ተግባራዊ እየተደረገ ይገኛል ብለዋል። ፋይዳ መታወቂያ የሀገር በቀል ኢኮኖሚውን በዲጂታል ኢኮኖሚ የታገዘ ስርዓት ለመዘርጋት ታስቦ የመጣ ፕሮግራም ነው ማለት ነው። ይሄ ስርዓት አንድ ሰው አንድ መሆኑን የሚያረጋግጥበት ስርዓት ሲሆን፣ አንድ ሰው በዲጂታል ፕላትፎርም ተመዝግቦ የሚሰጠው ልዩ ቁጥር ይኖራል። ያ ልዩ ቁጥር ፋይዳ ብለን እንጠራዋለን ማለት ነው። እንደ ፓስፖርት የቀበሌና የመስሪያ ቤት መታወቂያዎች አገልግሎት ምር መታወቂያዎች ናቸው ያሉት አቶ ኦላና ፋይዳ ዲጂታል መታወቂያ ደግሞ መሰረታዊ መታወቂያ በመሆኑ ይለያል ብለዋል። ስሙም እንደሚገልጸው ዲጂታል አይዲ ነው ወይም የዲጂታል መታወቂያ ነው። የሚጨበጥ ወይም በካርድ ብቻ የሚገለጽ ሳይሆን ሰዎች ቁጥሩን ከያዙ አገልግሎት ማግኘት የሚችሉበት ስርዓት ይሆናል ማለት ነው። የዲጂታል መታወቂያ ሀገራዊ የሆነ መሰረተ ልማት ነው። ሀገራዊ የዲጂታል መሰረተ ልማት እንደሆነ መገንዘብ ያስፈልጋል። ይሄ ከክልል ጋር የተያያዘ አይደለም። ከከተሞች ጋር የተያያዘ አይደለም። እንደ አጠቃላይ እንደ ሀገር የተዘረጋ መሰረተ ልማት ነው የሚሆነው ማለት ነው። ከዚህ ቀደም አንድ ሰው በየአካባቢው የተለያዩ መታወቂያዎችን እንዲይዝ እድል የሚከፍት አሰራር እንደነበር ገልጸው፣ አሁን ግን ፋይዳ አንድ ሰው አንድ ብቻ መሆኑን የሚያሳይ በመሆኑ ፍትሐዊ አሰራርን የሚያረጋግጥ ነው በማለትም የፋይዳ ዲጂታል መታወቂያን ጠቀሜታ አጉልተዋል። እንደሚታወቀው የቀበሌ መታወቂያዎች ከከተማ ከተማ ከክልል ክልል ተናቦ መስራት ላይ ኢንትግሬት ተደርጎ መስራት ላይ ክፍተቶች ነበሩ የሚታወቅ ነው እና የተናበበም አይደለም። ሶ ሰዎች ከሶስት አራት ከተሞች መታወቂያ ይኖራቸዋል። ይሄንን ስርዓት እንዳይኖር እንዲሁም ተጨማሪ ፊቸር የሰኪሪቲ ፊቸር እንዲሆን፣ ደህንነቱን የሚጠብቅ አንድ ሰው አንድ መታወቂያ ብቻ እንዲኖረው የሚያስችል ስርዓትም ይፈጥረው ማለት ነው በህጉ መሰረት የፋይዳ መታወቂያ ማንነትን ሊገልጹ የሚችሉ መታወቂያዎችን ያንን የፋይዳ መታወቂያ ይዘው መገልገል ይችላሉ፣ ሰዎች በፋይዳ መታወቂያ የትኛውንም አገልግሎት ማግኘት ይችላሉ ሰዎች። ነገር ግን የቀበሌ መታወቂያ የቀበሌ ነዋሪነትን የሚገልጽ መታወቂያ ነው። ሶ ያንን የሚያጠፋ ወይንም የሚሽር ስርዓት አይደለም። ፋይዳ ዲጂታል መታወቂያ በውስጡ የሚያካትታቸውን መሰረታዊ መረጃዎችንም አቶ ኦላና ዘርዝረዋል። በመርህ ደረጃ በጣም ያስቀመጥናቸው እንደ እንደ ተቋሙ ያስቀመጥናቸው አራት መርሆች አሉ። አንደኛው አካታችነትን ማረጋገጥ ነው። ሁለተኛው አስተማማኝ እንዲሆን ማድረግ ነው። ሶስተኛው የተመጠነ መረጃ ነው። አራተኛው ደግሞ ተናባቢነት ነው። የተመጠነ መረጃ ነው ስንል በጣም ውስን መረጃዎች ይሄ ስነ ሕዝብ መረጃዎችን የሚይዝ ይሆናል ማለት ነው። ይሄም ስም፣ የትውልድ ቀን፣ ዜግነት አምስት አትሪቢዩቶችን ይይዛል ማለት ነው። የእጅ አሻራ፣ የፊት ፎቶ እና የአይን ብሌን መስጠት የሚችሉት እነዚህን ሦስቱን ማስረጃዎች መስጠት የሚችሉት እድሜያቸው ከአምስትና አምስት ዓመት በላይ ስለሆነ ከዛ እድሜ ጀምሮ የፋይዳ መታወቂያን ማግኘት የሚችሉበት ስርዓት አለን፣ ዘርግተናል ማለት ነው። ከዚህ በተጨማሪ ከአምስት ዓመት በታች የሆኑ ህጻናትም ፋይዳ መታወቂያ ባይኖራቸውም መታወቂያውን እስኪያወጡ ድረስ የፋይዳ ቁጥር ወጥቶላቸው እንዲቆዩ የሚደረግ አሰራር መዘርጋቱንም አመላክተዋል። ዲጂታል መታወቂያ ከሀገር አልፎ እንደ አህጉር አንድ የኢኮኖሚ ማህበረሰብ ለመፍጠር የተያያዘውን ግብ ለማሳካት አይነተኛ መንገድ መሆኑን የብሔራዊ መታወቂያ ፕሮግራም አስተባባሪ አቶ ዮዳሄ አርአያ ስላሴ ተናገሩ። ፋይዳ ሰውን በቀላል መንገድ በመለየት ከተለያዩ አገልግሎቶች ጋር ለማስተሳሰር የሚያስችል ስርዓት መሆኑንም ዋና አስተባባሪው ተናግረዋል። ዘመኑ ይጋ ፋይዳ መታወቂያ አገልግሎትን በማቀላጠፍ የዜጎችን እንግልት በመቀነስ ህይወትን ቀላል የሚያደርግ ስርዓት መሆኑ ታምኖበት ተግባራዊ መደረግ ከጀመረ ቆይቷል። የፋይዳ መታወቂያ ስርዓትን በሚመለከት ከአማራ ሚዲያ ኮርፖሬሽን ጋር ቆይታ ያደረጉት የብሔራዊ መታወቂያ ዋና አስተባባሪ የወዳያሪያ ስላሴም ዲጂታል መታወቂያ ሰውን ወጥ በሆነ መንገድ በመለየት ከተለያዩ አገልግሎቶች ጋር ለማስተሳሰር አይነተኛ መንገድ ነው ብለዋል። ለአንድ ሀገር፣ ለአንድ ክልል፣ ለከተማ ራሱ ሀብት ማለት ግን የመጀመሪያው ሰው ነው። ሰውን ደግሞ ወደ ሀብት ሆኖ እንዲያገለግል በትክክል መለየት ያስፈልጋል ወጥ በሆነ መንገድ በብሔራዊ ደረጃ ወጥ ያልሆነ ሰውን የመለያ ስርዓት እስከዛሬ ብዙ እንድንጎዳ አድርጎናል የፋይዳ ፍልስፍና ሰውን በሰውነቱ ትለየዋለ አስር ጣት አሻራ ሁለት አይን አሻራ ፊት እንወስድና ልዩ ቁጥር እናወጣለን ከዛ በኋላ ከሌሎች ስርዓቶች ጋር እየተሳሰረ ይሄዳል። የፋይዳ መታወቂያ ካርድ አትሞ መስጠት አይደለም ያሉት የብሔራዊ መታወቂያ አስተባባሪው ዲጂታል ኢኮኖሚን በመገንባት ዜጎች የፈለጉትን አገልግሎት ባሉበት ቦታ ሆነው በስልካቸው እንዲያገኙ የዲጂታል ዱካ እንዲኖራቸው ማስቻል ስለመሆኑም አብራርተዋል። እነዚህ በየቀኑ ትናንሽ የምንላቸው አገልግሎቶች በዲጂታል ኢኮኖሚ በስልክ ላይ መገኘት ይችላሉ። የዲጂታል መታወቂያ ዓላማው የዲጂታል ዱካ እንዲኖርህ ማድረግ ነው። የዛሬ ዓመት ብድር ተበድሬ በጊዜው ከመለስኩ ዛሬ ብጠይቅ እታመናለሁ ማለት እንደ አዲስ በየጊዜው መመዝገብን ማስቀረት ነው። የዲጂታል አይዲ አንዱ አላማና በደንብ ሰው መገንዘብ ያለበት በቃ ካርድ ካርድ አትሞ ዝም ብሎ በኪስ መያዝ አይደለም፣ ካለኝ አርሶ አደር ከሆንኩ ከግብርና አቅርቦት ከሚያቀርብልኝ ጋር፣ የመንግስት ሰራተኛ ከሆንኩ ከሲቪል ሰርቪሱ ጋር፣ ነጋዴ ከሆንኩ የንግድ ስርአቱ ጋር መተማመን እንዲችል በርካታ የዓለምና የአፍሪካ ሀገራት የዲጂታል መታወቂያ ስርዓትን ተግባራዊ በማድረግ ኢኮኖሚያቸውን አሳድገዋል ያሉት አቶ ዮዳሄ ከኢትዮጵያ አልፎ በአህጉር ደረጃ አንድ የኢኮኖሚ ማህበረሰብ ለመፍጠር አንዱ መንገድ መሆኑንም ተናግረዋል። ዲጂታል መታወቂያ በሁሉም ዘርፍ መተማመንን በመፍጠር አገልግሎትንና ግንኙነትንም ያሳልጣል ነው ያሉት። በብሔራዊ ደረጃ አንድ የኢኮኖሚ ማህበረሰብ መፍጠር የህገ መንግስቱ ለፌዴራል መንግስቱ የተሰጠው ኃላፊነት። አንድ የኢኮኖሚ ማህበረሰብ ደግሞ ዝም ብሎ አይፈጠርም። እንኳን በአገር ደረጃ በአፍሪካ ደረጃ እኮ እየተባለ ነው የኢኮኖሚ ማህበረሰብ አንድ የኡጋንዳ ነጋዴ እዚህ መጥቶ በነጻ ቢነግድ የእኛ ነጋዴ ኡጋንዳ ሄዶ በነጻ ቢነግድ እኮ ይባላል። በብሔራዊ ደረጃ የአንድ ኢኮኖሚ ማህበረሰብ ለመፍጠር አንዱ መሰረት ደግሞ ወጥ የሆነ ሰዎችንም ላይ በስርአት ማድረግ ነው። ይሄ መተማመን እንዲኖር ያደርጋል። የጎጃም ውስጥ ያለ የቅቤ ነጋዴ ሶማሌ ሄዶ መሸጥ መቻል አለበት። ማን ትታመናለሁ ለሚለው ደግሞ ይኸው ትራክ ሪከርድ አለኝ ዱክ አለኝ ከዚህ በፊት ጥሩ ቅቤነ ማቀርበው ብሎ ማሳየት መቻል አለበት። ይሄ ለክሬዲት ለብድር ለፋይናንሻል ኢንክሉዥን ብቻ የለም ለየትኛውም ዘርፍ ላይ ላለሰው ንግድ ላይ ላለ ሰው ግብርና ላይ ላለ ሰው እንዲታመን የሚያደርግበት ነው። መካካድን አለመተማመንን ይቀንሳል። እንደ ሀገር ዲጂታል መታወቂያ ይፋ ከተደረገ ጊዜ ጀምሮ እስካሁን ከ15 ሚሊዮን በላይ ዜጎች የብሔራዊ መታወቂያ ተጠቃሚ መሆናቸው ተመላክቷል። ከአማራ ሚዲያ ኮርፖሬሽን ዜናዎቻችን ጋር ስላላችሁና